ሰውዮ በቀጣና ጭቃኛለች። ማታ መጣውን አንቺው ታመጪው ሆኗል። ታሮ ጮኗል። ነገሩ ያራዳልች። ፈርስት አፍ ፓላስ ሲመራ ወደ ሜዳ ሲወጣ አይ ሴልኸርስት ፓርክ ላይማ ማንቸስተር ዩናይትድ ያሸንፋል ተብሎ አይጠበቅም። እንደተባለ ማንቸስተር ዩናይትድ የሚገመት ቡድን አይደለም ማለት አሞሪም እኮ ሜዳ ውስጥ አይገመትም ማለት። ዘርክዜ ምን እንደታየው አላቅም። ሮናልዶ ናዛሪዮ ሆኖ ነው ቁጭ ምን አይነት ጎል ነው አንተ! እንደዚህ አልተጠበቀ ጎል እረፍ! እንደዚህ አይነት ነገር ተተናለኝ የቀረ ነገር እረፍ አንተ ደረጋግሞት ማንቸስተር ዩናይትድ ለማንኛውም ውለላ አንድ ማለት ነው። ከሜዳው ውጪ ከባዱን ክርስቲያል ፓላስን ሄዶ አንቀባሮት መጥቷል ማለት ነው። በሚገርም ሁኔታ ምንም የምሰማው ታሪክ ያለ አይመስልም እያለ ነው ማንቸስተር ዩናይትድ ማለት ነው። አቡሻ እዚህ ጋር ቀልድ የለም። ሰለረስት ፓርክ ላይ ሄጄ አሸንፌ የመጣው እኔ ነኝ እያለ ነው። ሀሳብ አስተያየት ስጡበት። ያራዳ ልጆች ማንቼ የቀነኒሳን ሩጫ አርጓለች። አሳስቃ ሰው ጠፋች። ፓላስን ማለት ነው። በዛ ላይ አልፋው የዳ ዱቅ ብላለች። አሁን ሌሎቹ እስኪጮት አምስተኛ ደረጃ ላይ ይገኛል ማለት ነው። ማንቸስተር ዩናይትድ በጣም አስገራሚ ውጤት ነው ያገኘ አልሐምዱሊላህ፣ አሸንፈናል። እንደምንም ቢሆን አሸንፈናል። ዩናይትድ ፋሚሊያን እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ጨዋታችን በጣም ያስጠላ ነበረ። ያ ተስፋ ሲሰጥ የነበረው ጨዋታ ጠፍቷል። የት እንደገባ አላውቅም። ያው በእርግጥ ኩኛ የለም፣ ሴስኮም የለም። የኩኛ ለመኖር በጣም ጎድቶናል፣ ያስታውቃል። ግን ዋናው ፖይንት ምንድነው? ድል አርገናል። ስታሸንፍ ያው ለልጆቹ መነሳሳት ይፈጥራል እና አሁንም ግን ከፍተቶች በጣም አሉ። ያው ልጆች ኳሊቲ ያላቸው ልጆች ሉ እውነት በጣም ደክሞብናል ብናል ግን ሊቻም ተመልሷል። በጎ ነገሩ ሌኒ ሮም ያችንን ሰራ እንጂ በጣም ደስ የሚል ኳስ መልሶ ነበር። ውስጣዝም ደክሞብኛል እንደሆነ አላቅም። ዚር ጊዜና ግን በማስቆጠራቸው በጣም ደስ ብሎኛል። ዩናይትድ ፋሚሊ ያው እንግዲህ ማንስተር ሲያሸነፍ ሳምንታችን አሪፍ ይሆናልና ከህመም ድነናል። እሱ ዋና ፖይንት ነው። በማሸነፋችሁ ደስ ብሎኛል ዩናይትድ ፋሚሊ፣ ስ የተሰማችሁ በድ ኮመንት ላይ አስቀምጡ። ቪዲዮ ክትምቻችሁ ኮፒ ሊንክ፣ ሪፖርት፣ ላይክ ማድረግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ። ያሳዝናል፣ ጀማው አስከፊው ጊዜ ደርሷል። ምን መሰላችሁ? ትርፌ ከመመራት ተነስታ እናንተ መምራት ጀመረች፣ ከምባክ ሰራች። እያያችሁት ነው ጫወታው። አይ እኔ ወደ ኤቨንት እየሄድኩኝ በስልክ እያየ ለማንኛውም እስካሁን ድረስ ይወላችሁ ኳሱን መታውበት ቦታ ካልወሰናችሁ በቃ የፈጠነኑ የት ባምዳስ ጀማው መገናኛ ለመሆቴል ፊት ለፊት ይገኛል ጀማው ከቀኑ 12 ሰዓት ተኩል ጀምሮ እንግዲህ ልዩ ኢቨንት አዘጋጅቻለሁ። ጀማው በጊዜ በመገኘት እንንቀውጥ ይሆናል። ባምዳስ ጀማው እዛው እንገናኝ። እኛ ቤቲ ፑል ሳንኖል ማንቸስተራዊያንን ግባና አውጣው ግባና አውጣው ምራወይ ማውንት ሲኖር ቲማችን እንዴት እንደሚሆን አይሄው ይሄ ፍሪክኩ ምናምንቱ ቡድናችን እንደ ቡድን ራሱ የሆነ በቃ ጣዕም አለው ገብቷል። ማውንት ሲኖር ማለት ነው፣ ያለ ለማውንት ማንቸስተር ዩናይትድን ማሰብ በክትነት ነው። አሰልጣኙ ራሱን ይስ በክት ነው የሚመስለኝ። ለምን ለምን እንደሚያስቀምጠው ነው ግራ የሚገባኝ። ባለፈው ኤቨርተንን በአስር ተጫዋች ማሸነፍ ያልቻል፣ ማውንትን ስንይዝ ግን ክሪስታል ፓላስን እስካሁን ያልተሸነፈው እንቲ ሜዳው ድረስ ሲደን አፈር ከድሜ ማለት ነው። ተበቀል ነው የባለፈውን ቁጭታችን የተወጣንበት ስለ ቡርናንዶ ስለ ቡርኖ ፈርናንዴዝ ብቃት ምንም ማለት አያስፈልግም። በቃ ጥግ ድረስ ነው የሚችል ማለት ነው። ከፖሊስ ኩልስ እኩል ሆኗል በለጠው መሰልኝ እንደውም ፖሊስ ኩልስም በለጠው መሰልኝ በአሲስት ማለት ነው። በማንቸስተር ዩናይትድ ታሪክ እና ቲሜ ይችላል፣ ጥግ ድረስ ማድረግ የማይቻሉ ነገሮች እንደሚያደርግ የኔ ቲም ገብቷል። ያን ኤቨርተንን የበሰበሰ ቲም እንዴት ተሸነፍን አሁን ብዙ ደጋፊ የሚገርመኝ ቲሙ ተሸነፈ እንጂ እንዴት ተሸነፈ የሚለው ነገር አይገባውም። ምን ያህል ሙከራ ደረገ ማንቸስተር ዩናይትድ ምናምን እድል ጠሞበት ነው። የለም በቃ ዝም ብሎ ለማብሸቅ መጥቶ ማንቸስተር እኮ የበርተን ማሸነፍ አቃተው። አቃተና አይደለም ብራዘር እድል የጠመምን የሞከር ነው። ስንት ሙከራ እንደሆነ ስታት ገብተኝ ቲሜ ጥግ ድረስ ይችላል ማለት ነው። ጥግህን ነው የሚያስዝ እያንዳንድ እንደፈራሁት ጀማው እንደፈራሁት አይ ከመቼ ጀምሮ ነው ትርፊ ደግሞ ፓላስን ማሸነፍ የጀመረችው ከመቼ? አረ ጊዜው ከፍቷል ወገን። ጊዜው በጣም ነው የከፋው ፓላስ ፓራዝ እኮ ሆም አዊና ፈርፈራዊ ኩትርፊን እኮ የሚለጥፋት ቡድን ነው። ምን አይነት ሰነፍ ቡድን ነው በእናታችሁ ሰነፍ ቡድን ራሱ አይገልጸውም። ውይ ትርፌ፣ በቃ እንግዲህ አሁን አረጋጁ፣ አረጋጁ። ቋጠሮሽን እላይሽ ላይ አርቂ፣ ራስሽ ላይ ትኩረት ስታረጊ ሁሉ ነገር ሰላም። ወደኛ ስትመጡ ነው ችግር የሚሆንባችሁ። እና ችላ ወንድም ጥላ ምናም ብላችሁ እንዳታውቁ አርፈ፣ ተቀመጤን ማስጠንቀቂያ ነው መሰጠ ለማንኛውም የአርሰናል ጀማ ቋጠሯችን አሁን ጠንከር ማለት አለበት ጀማው ቫምዳስ ኢቨንት ላይ ነኝ አሁን የምገኙ፣ ቫምዳስ ላይ ማለት ነው። እንግዲህ እስካሁን ኳስ መታየት ላይ እንገናኝ ማለት ነው። አስራ ሁለት ሰዓት ጀምሮ ልዩ ኢቨንት መገናኛ ለሆቴል ፊት ለፊት የሚገኘው እንገናኝ ችግር አስደሳሽ ሶስት ነጥብ ሴልኸርስት ፓርክ እስቴዲየም ላይ እንደ ዳገት የቀብራቸው እስቴዲየም ላይ ሦስት ነጥብ አሳክተው ወጥተዋል። ሜሰን ማውንት የማሸነፍያ ጎል፣ ጆሹዋ ዚርክዜ ያቻነቱን ጎል በአስደማሚ ሁኔታ ያስቆጠሩ ተጫዋቾች ናቸው። ቃሪዮቹ ሳይጣኖች ወደ ድል እንደገና ተመለሱ። ማቴታ የሻሽጌታ የትርፍዬ ጌታ ቢያገባም ዛሬ ማታ ትርፍ አሸነፈች።

ሰለችመባልነገሩ ሽም ወይ ቱ ፊስ ቱ ፊስ፣ ምድረ ወያላ ለራስ የሚሆን ቋጠሮ የለም እኛ ላይ ትቋጥራለህ። አሁን ግባና ተኛ። ካምባግ ማረግ የምትችለው አንተ ማንቸስተር ዩናይትድ ብቻ ስትሆን ነው። ምድረ ወያላ፣ ቼልሲ ይዝና ናብሃል። እነግርሃለሁ፣ ቃል በቃል ቼልሲ ይዝና እናብሃል። ምድረ ወያላ፣ ግባና በጊዜ ተኛ፣ ተኛ በቃ ይሄ ነው ዩናይትድ ማለት ነው ጀመርክ። ይሄ ነው ዩናይትድ፣ እንችላለን እሺ፣ ከባድ ማለት ነው በቃ። ትክክለኛ ዩናይትድ ይሄ ነው። ዛሬ በቃ የሚገርም ቀን ነበረ። ደስ ብሎናል ማለት ነው ጀመርክ። ለማንኛውም ማለት ነው ፎሎ፣ ላይክ፣ ሽር ለዩናይትድ ደጋፊ አድርጉ። ዛሬ ከአምባ አድርገን ክርስቲያል ፓላስ በሜዳዋል አድርገን የሰጠናት ማለት ነው ጀመርክ። ዛሬ የሚገርም ቀን ነው። ደስ ብሎኛል። እሁድ የቀን ቅዱስ ሚገርም ቀን ለማንኛውም፣ በኋላ ደግሞ አርሰናል ይቋጠርልሻል። ቼልሲ የልጅነቴ አያረሳም ጀሞ። ለማንኛውም አምባ ቀለቡ ማንችዬ በሜዳው ምንም ያልተሸነፈውን ፓላስ ለጥፉ ወሳኛውን ሶስት ነጥብ ይሆን ልመጥቷል። ምንፈልገው ሶስት ነጥብ። ምን አገባኝ ስለ ጨዋታው፣ ምንፈልገው ሶስት ነጥብ ና ሶስት ነጥብን ብቻ ነው እዚህ። በኋላ ደግሞ ጾም ሆነ አልሆነ ሳንል ነው ዘንበለ ምንቆርጠው ቆራጩ ተመልሷል። ማንችዬ ሌላ ፈተና ማታ ይጠብቀናል። የአዳማ ላይ ክሪስታል ፓላስን ስጥት ማቴታ የማን ጌታ ነው? የሺባው ጌታ ማቴታ፣ የሊቨርፑል ጌታ። እኛ ግን አናዳምጠም። ክሪስታል ፓላስን ሬሞንታዳ ስጠት አዳማ ላይ። ግሎሪ ግሎሪ ማን ዩናይትድ ብሩኖ ፈርናንዴዝ እንግዲህ ዛሬ ክሶናን ሁለት ለአንድ ማንቸስተር ዩናይትድ አሸንፏል። በጣም ደስ ብሎኛል። የማንቸስተር ፋሚሊዎች እንኳን ሲሳላችሁ። ዩናይትድ እንግዲህ ወደ ትራኩ ተመልሷል ብዬ አስባለሁ። ሁለት አሲስት በጣም ጸደይ ጸደይ አሲስት አድርገውልን እንግዲህ ብሩኖ ፈርናንዴዝ ማመስገን ፈልጋለሁ። ይህንን ቪዲዮ ላይክ ፌቨራይት ኮፒሊንክ ያደረጋችሁት ማንቸስተር ደጋፊዎች አስራ አምስት አስራ አምስት ጊዜ ኮፒሊንክ አድርጉት። አካውንት ትንሽ ሳይመታ አይቀርም። ስለ ክርስቲያን ፓላስ ግን ሰምታችኋል። ክርስቲያን ፓላስ በዚህ አመት ማን እንደሆነ ግን ሰምታችኋል። በትክክል እኔ ልንገራችሁ በቃ በተከታታይ 12 ጨዋታ በሜዳው ያልተሸነፈ ብቸኛውን ክለብ ነው አግኝተንኛ አርገብግበን አርገብግበን የጣል ነው ማለት ነው። ሊቨርፑልን እኮ እንዴት አርጎ እንዳረጋት እኮ ማስታወሳ ያቀተ ሙሉ ማለት ነው። በዚህ አመት በሜዳው ንጉስ ነኝ ምናምን። እኔ እኮ ይገርመኛል። ሊቨርፑልን ስንሰጠው አሰጣጣችን የከፋ ነው። አለው አለው የሚለውን ክለብ እየመረጠ መሬት ዘጭ የሚያደርገው ክለብ እኮ ይሄ ማንቸስተር ዩናይትድ ብቻ እኮ ነው። ስለ ክርስቲያን ፓላስ በደንብ ሰምታችኋለሁ፣ ማን እንደሆነ ክለቡ አልሰማችሁም ጋይስ አልሰማችሁም። በሜዳው እኮ አለው አለው ሲል የነበረን ክለብ ነው። አርገብግበን አርገብግበን ለዛውም፣ በካምባክ ማለት ነው። ጠላትን አስደስተን መልሰን ውሻ ያደረግንበት ቀን ዛሬ እኮ ነው። እኔ ምን አይነት የደስታ ማዕበል ውስጥ እንዳለው አልገባችሁም። ምን አይነት የደስታ ማዕበል ውስጥ እንዳለው አልገባችሁም። ይህን ስሜት የሚረዳኝ የዩናይትድ ደጋፊ ብቻ ነው። በደምብ ኮፒኒንግ ሼር ፖስት እያደረግን አርስለት